ልነግራቸው አልችልም። በጣም ትልቅ መንገድ ነው የህይወት መንገድ ነው መመራችን። በደንብ አድርገው የረቀቀውን ማነው የራቀውን አቅርበው የረቀቀውን አጉልተው ነው ያስተማሩ። የጻድቃን ስለ ጻድቃን ህይወት መማር በጣም መልካም ነገር ነው። ብዙዎች የእኔ ህይወት እንደ ጻድቃን ህይወት እንደነሱ መጨረሻ ትሁን ብለው የተመኙላቸው ቅዱስ አንዲት ነገር የተናገራት በጣም ውስጤ ውስጥ ስለምትነካኝ፣ ስመ ያምር እግዚአብሔር ፍኖቶሙ ለጻድቃን፣ እግዚአብሔር የጻድቃንን መንገድ ያውቃል አለ። አያችሁ፣ እግዚአብሔር የማን መንገድ ያውቃል? የጻድቃን መንገድ ያውቃል። ወፍኖቶሙ ለኃጥኣን ትጠፍእ። በሌላ በኩል ደግሞ እግዚአብሔር የጻድቃንን መንገድ ስለሚያውቅ መንገዳቸውን ስለሚባረክ ለምን? እንዴት ያውቃል? አይኖቹ ከጻድቃን አትለይም። ስማ የትሆን እግዚአብሔር አበ ጻድቃን ነው ስለሚል፣ በሌላ በኩል ጻድቃን ዘወትር እግዚአብሔር ይመለከታቸዋል። ምክንያቱም ስራቸው መልካም ስለሆነ ደስ የሚያሰኝ ታይቶ የማይጠገም መልካም ስራ ስለሚሰሩ፣ በጣም ደስ የሚያሰኝ ስራ ስለሚሰሩ ሁልጊዜ ይመለከታቸዋል። ለዚህ ነው ብዙ መከራ ብዙ ሕማሙ ለጻድቅ ወእምኩሉ ያድኅኖ እግዚአብሔር የተባለው። ብዙ መከራ እየደረሰባቸው ነገር ግን እግዚአብሔር ይጠብቃቸዋል። እንግዲህ ዛሬ እግዚአብሔር ያልጠበቀው ሰው በዘንዶ ተከሻ ላይ ሆኖ ወደ ተራራ ሊወጣ አይችልም። ዘንዶ ታውቃላችሁ እንግዲህ መንደፍ ነው ስራው። ለብፁዕ አባታችን አረጋዊ አክብሮ ተንከባክቦ ተሸክሟቸው ወደ ላይ እንዴት እንደወጣ፣ እግዚአብሔር የጠበቀው ሰው እንደዚህ ያደርጋል። እና ስለዚህ የጻድቃንን መንገድ እንድንከተል እግዚአብሔር አምላካችን ከሁላችን ጋር ይሁን። የጻድቃን መንገድ ፍቅር ናት። የጻድቃን መንገድ ሰላም ናት። የጻድቃን መንገድ እምነት ናት። እና ስለዚህ እንደ አባቶቻችን በእምነት መንገድ በፍቅር መንገድ በሃይማኖት መንገድ እንድንጓዝ እግዚአብሔር ይጠብቀን። በዘመኑ ከመጣብን ተናዳፊ ተናዳፊ የሆነ መለያየት፣ ተናዳፊ የሆነ ዘረኝነት እግዚአብሔር ሁላችንም ይጠብቀን። ዘመኑን አሻግሮ መልካም ዘመን ለሁላችንም ያሳየን። እግዚአብሔር ይባርካችሁ። ጉባኤውን እንታ ማስተዋል መምህር ማስተዋል እንደነገሯችሁ ጉባኤው በአዲስ መልክ ለእናንተ በሚመጥን ታላላቅ ሰዎች ስለሆናችሁ ደጋግ ምዕመናን ስለሆናችሁ ለእናንተ በሚመጥን መንገድ ተጀምሯል። ለእናንተ የምጠበቀው እናንተ ታውቃላችሁ። አንደኛው መምጣት ነው፣ ሁለተኛው መማር ነው፣ ሶስተኛው ደግሞ ሌሎቹን ይዞ መምጣት ነው እና እግዚአብሔር አምላክ ከሁላችን ጋር ይሁን። በሰላም የዋል አምላክ በሰላም ያሳድረን፣ የተማርነውን ትምህርት በእዝነ ልቦናችን ያሳድርብን፣ ሰላሳ ስልሳ መቶ አፍርተን የጻድቃንን ዋጋ አግኝተን ከጻድቃን ጋር በቀኝ ጌታ መጥቶ ጻድቃንን በቀኙ ሀጣንን በግራው ባቆመ ጊዜ ከጻድቃን ጋር በቀኝ እንድንቆም እግዚአብሔር ይርዳል። እንደ ቸርነት አብየቶ

እናመሰግናሃለን ሰተማርቱን ደባድረት ሰዓት የሌሉትማር ክልል በዚህ ቅዱስ ስፍራ ላይ መገኘት ያልቻሉ ወገኖቻችን ክርስቲያኖች፣ በየበረሃ በየሆስፒታሉ በየጸበሉ፣ በህነም በልዩ ልዩ ደዌ በሽታ የተያዙ ወገኖቻችን ሁሉ በምሕረት በይቅርታ ዓይነ ተመልከትልን። በዚህ ቅዱስ ስፍራ ላይ ተገንተው የጸለዩ የተማሩ ያገለገሉ ያስተማሩ የዘመሩ በሙሉ አንተን ያመሰገኑ በሙሉ የልቦናቸውን መሻት ፈጽምላቸው። ወደ ቤታቸው በቤት ገብተህ የአብርሃም የአቤልን መሥዋዕት እንደተቀበልክ አገልግሎታቸውን ተቀብለ ቤታቸውን ሕይወታቸውን ባርክላቸው። የወደቁትን አንሳል። የተራቡትን አጥግብልን። የታረዙትን አልብስልን። የታሰሩትን አስፈታልን፣ የተጣኑትን አስታርቅልን፣ የታመሙትን ፈውስልን፣ የተወለዱትን አሳድግልን። አረጋውያን በእድሜ በሃይማኖት አረጋውያን በፍቅር ጠብቅልን ሕያውና ዶስ የሆነውን ስምህ ከጻድቁ አባታችን ከአቡነ አረጋዊ ቃል ኪዳን በረከት እንድታሳድርብን እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። በደላችንን ይቅር በለን እኛን የበደሉን ይቅር እንድናደርግ። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግስት ያንተ ናት ኃይልም ክብርም ለዘላለም። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ የሆነ እግዚአብሔር እናት ሆይ ሰላምታ ላንች ገባሻ። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ። ጸጋን የተመላሽ ድንግል ሆይ ደስ ይበል፣ እግዚአብሔር ካንች ጋር ነውና፣ ከተወደደው ልጅሽ ጌታችን መድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ለምኚልን ኃጢአታችንን እንደመስስል ያስተሰርልን ለዘላለ ቋሚ ቤታችን አምላካችን መድኃኒታችን ኢየሱስ ክርስቶስ፣ የካህናት የሐዋርያት አለቃ ለቅዱሳን ለንጹሐን ሐዋርያት ስልጣነ ክህነትን የሰጠሃቸው ኃጢአት ይቅር የምትል በደልም የምትለመስስ የእኔንን የወገኖችህንም ሁሉ ኃጢአት ይቅርብን። አባቶች ካህናት፣ ወንድሞች ዲያቆናት በዚህ ቅዱስ ስፍራ ላይ የተሰበሰባችሁ ወገኖች በሙሉ ከበደል ከኃጢአት ማሰሪያ የተፈታችሁ ቅዱሳን ሁሉ የእኔ የምናንተን ለጾም ለጸሎት ለነገ ስራ ለስጋ ወደሙ የበቃ ለመንግሥተ ሰማያት የበቃን እንዲያደርግን እግዚኦ መሐረነ ክርስቶስ አስራ ሁለት ጊዜ ስለእመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይበለን። በእንተ ማርያም መሐረነ ክርስቶስ አስራ ሁለት ጊዜ እንተ ጽድረ ማርያም ማረን ለክርስቶስ እንተ ጽድረ ማርያም ማረን ለክርስቶስ። አውቀን በንፍረት ሳናውቅ መስህተት እስከዚህ ጭለት ድረስ የሰራነውን ኃጢአት በደል ሁሉ ይቅር ይበለን። የሠራ አጠራት ከሁላችሁ ጋር ይሁን እግዚአብሔር ይፍታ። ቀጣይ የፊታችን እሑድ በአስራ ስድስት የደብራችን ሰንበት ትምህርት ቤት ያዘጋጀው ጉባኤ እንዳለ ነግረናችኋል። እስካሁን ያልተመዘገባችሁ ካላችሁ የተመዘገባችሁ ዕለት እንጠብቃችሁ መሰዓት እንድትገኙ ያልተመዘገባችሁ ደግሞ የበረከት ስፍራ ስለሆነ ለሁላችሁ መገኘት ያለባችሁ ቦታ ስለሆነ እንድትመዘገቡ፣ አንድ ዕለት ናት የቀረችው ነገ በጠዋት ወታችው እንድትመዘገቡ የሚል መልዕክት ያስተላልፈዋል። የሀገር አምላካችን ከሁላችን ጋር ይሁን እንግዲህ